የተወለድኩት በአርሲ ዞን ጉና ወረዳ ነው። ትምህርቴንም በ61 ዓመተ ምሕረት ጀምሬ የአንደኛ ደረጃ ትምህርትን በ1961 ጀምሬ በ65 ዓመተ ምሕረት ጨረስኩ። ከዛ ጎበዝ ተማሪ ከሚባሉት ውስጥ ነበርኩ። ፈርስ ሴምስተር አንደኛ እወጣለሁ። ሴኮንድ ሴምስተሮችን አንድ ተወዳዳሪ ጓደኛ የነበረ እሱ ፈርስት ይወጣል ግን በጭማቂውን የበልጠዋለሁ። ሃይ ስኩል ስገባ ደግሞ ከ66 እስከ 69 መጨረሻ ድረስ የሁለተኛ ደረጃ ትምህርቴን ጨርሻለሁ። ዘሊስት የወጣሁት ራንክ ሰባተኛ ነው በሕይወቴ ውስጥ። እና አካዳሚክ ጄኔራል ሳይንስ የሚባል ነበረ ከኬሚስትሪም ከናቸራልም ከእንትንም ያደበላለቀ ነበር። እኔ ግን ይበልጡኑ ወደ ጂኦግራፊ ያመዘንኩ ነበረ። በአብዛኛውም ከኤሌመንታሪ ስኩል ጀምሮ በየክፍላችን ካርታዎች ስለነበሩ የቦታ ጉብኝትም በውስጤ ስለነበረ ጂኦግራፊ ላይ አትኩሬ በሰባ ዓመተ ምሕረት ዩኒቨርሲቲ ገባሁ። 69 ብሔራዊ ፈተና ከተፈተንኩ በኋላ አዲስ አበባ ዩኒቨርሲቲ አራት ኪሎ ነው የገባሁት። በባዮሎጂ ዲፓርትሜንት ነበረ የተመዘገብኩት። ስድስት ወር እንደተማርን በተለያዩ ምክንያቶች አንድ ዓመት አቋረጥን። በኋላ በሪአድሚሽን ነበር የወጣ ነው። ሶስት መቶ ያህል ልጆች ነበርን ሪአድሚሽን የጠየቅነው እስከ ደርግ ጽህፈት ቤት ድረስ ጠይቀን ሃምሳዎቻችን ብቻ ተፈቀደልን ምክንያቱም ሪአድሚሽን ጠይቀን ስለወጣን፣ ሌሎቹ ግን አልተፈቀደላቸውም። አርባዎቻችን ባህር ዳር ዩኒቨርሲቲ ስንመደብ አስሩ ደግሞ ጎንደር ጤና ኮሌጅ አሁን ዩኒቨርሲቲ ገቡ። እኔ ባህርዳር ዩኒቨርሲቲ ከሰባ አንድ እስከ 73 መጨረሻ ድረስ በባህር ዳር ዩኒቨርሲቲ ፔዳጎጂካል ሳይንስ ወይም ስነ ትምህርት በዋናነትና ጂኦግራፊ በንዑስነት ተማርኩ። አድቫንስ ዲፕሎም ሳይሆን ዲግሪ መባል አለብን ብለን ስለጠየቅን በ74 ዓ ም አዲስ አበባ ዩኒቨርሲቲ 6 ኪሎ ገብተን አዳዲስ ኮርሶች ተሰጥተውን ዲግሪያችንን ሐምሌ 10 ቀን ተቀበልን። ያው ለሃይ ስኩል መምህር ወይንም ደግሞ በንዑሱ ለሃይ ስኩል መምህር በአብዩ ወይም በስነ ባዮሎጂ በስነ ትምህርቱ ቲቲአይዎች እንድናስተምር ነበረ እንትን ያል ነው። የኔ ውጤት መካከለኛ ስለነበረ ቲቲአይ አልገባሁም። ወደ ሀይ ስኩል ተመደብኩ። ከዛ በፊት ግን አራተኛ አመት እያለሁ ኮልፌ አጠቃላይ ሁለተኛ ደረጃ ትምህርት ቤት ለአራት ወራት በማስተማር መምህርነቴን በስማን ብያለሁ። ከዛ በኋላ በእጣ ነበረ የምንመደበው በጣ ወደ ሀምሌ አስር አካባቢ አስራ ሶስት አካባቢ ትምህርት ሚኒስቴር ግቢ መቶ ሀያ አምስት ነበርን ተመራቂዎቹ እጣ አወጣን እኔ የትም እንዲደርሰኝ ይፈልግ ነበረ። ምክንያቱም ብዙዎቹም እንደዛ ናቸው። ምናልባትም እንኳን የጦርነት አካባቢው ያሉት ልጆች ካልሆኑ በቀር የትም ቦታ ቢመደቡ ኢትዮጵያ ኢትዮጵያ እንደሆነች ስለሚያውቁ ማንም ስለ እጣው አይጨነቅም። ትምህርት ቤቱ የጽህፈት ቤት ሲሄድ ወደ ደብረ ታቦር መደበይ፣ ከደብረ ታቦር ደግሞ እስቴ መካነ ኢየሱስ የሚባል ሃይ ስኩል ተመደብኩ። እስቴ ገና ለዋጌ የሚባል ቦታ አለ። እዛ ጋር ስትደርስ የመሬት አቀማመጡ እውነትም ለጂኦግራፊዬ ምቹ የሆነ እንትን ነበር። ትልቅ ተራራ አለ ብዙ ትናንሽ ከጎኑ ያሉ ይሄ ውስቴ ዴንሳ የተኛው አንበሳ እየተባለ የሚነገርለት እሱን አልፈን ከተማዋ ገባን። ከተማዋ መኪና አይገባትም፣ በፈረስ ይሄድ ነው ከጋሳይ እስከ እስቴ እዛ ትምህርት ቤት አምስት አመት ስሰራ አራት አመት የትምህርት ቤት ሁለት አመት የአውራጃ ምስጉን ነበርኩ። በጣም እንትን የሰራሁበት ቦታ ነው። ጠበቅ አድርጌ ስለሚይዝ ለስራ ቅድሚያ ስለምሰጥ ከጓደኞችም ከምንም ጋራ ላያግባባ በመቻሉ ያንን ደግሞ ስለቅ የኢሰፓ የተለያዩ ኮሚቴዎች ውስጥ አስገብቶኝ የቀበሌ ጸሐፊና ሊቀመንበር ሆንኩ። በዛ ምክንያት ጫና ሲበዛብኝ መቃጠሌ ካልቀረ ርዕሰ መምህር ብሆን ይሻለኛል። ማስተርስም የሚገኘው በርዕሰ መምህርነት ነበረ። ለዛ ብዬ ተወዳደርኩ። ፈረስ ቤት አገኘሁ። መራዊ ደግሞ እንደዚሁ አምስት አመት አምስት አመት ሰራሁ። 265 መምህራንን አስተዳድር ያለሁ በሶስት ትምህርት ቤቶች፣ ከእነዚህ ውስጥ ቋሚ የሆነ ደብዳቤ ፋይላቸው ውስጥ የሚገባ የጻፍኩባቸው አምስት ብቻ ናቸው። ከእነዚህም አሁን አንዳንዶቹ ትላልቅ ባለስልጣን ሆነዋል። እዚህን የጊዮን ምክትል ሆኜ ስመጣ እዚህ ትልቅ ባለስልጣን ሆነው ሲመጡ ጋሼ የሻለም፣ ምንም እንዳትሰጋ አንተ ለስራህ ብለህ እንደዚህ ያደረክኝን አስታውሳለሁ። አምስት ቀን ቀርቶ የሶስት ቀን ቆርጬበት የቅርብ ጓደኛዬ ነው ቆርጬበት። እኔነኝ ነኝ ደብዳቤን የሰጠሁት የሌሎቹን ጸሀፊ እንዲሰጥ ነው ያደረኩት። አንድ ህገ ወጥ ብጤ ስራ ሰርቻለሁ በአንድ ወቅት። የዘበኛችን እንትን አካባቢ ናቸው፣ ትምህርት ቤቱ በር አካባቢ ናቸው። እና ጋሼ የሻለም ተማሪዎች እዚህ እኔ ጎረቤት ጠላ እየጠጡ ናቸው፣ እንዴት እናድርጋሉ? በቃ እንዳትተኩሱባቸው፣ ጠመንጃ ደቅናችሁ ናችሁ፣ አስፈራርታችሁ ይዛችሁ አምጡልኝ አልኳቸው። አሁን ከበቡት ሁለት ዘበኞች ናቸው። በኋላ ዘለወጡ ሰባት ወንዶች እኚህ ሰው ጠርጣራ ናቸው፣ ነፍሳቸውን ይማረና ጎንበስ ብለው ሲያዩ ኪታ የለበሰች በዩኒፎርሙ ላይ ኪታ የለበሰች ሴት ልጅ አገኙ። ጎትተው አመጡልኝ። እሷም ሰባቱን ዘረዘረችልን። 48 ሰዓት አሳሰር ናቸው። እንግዲህ እንደ ሕገ ወጥም ነው ያለ ፍርድ ቤት ትዕዛዝ የሰው ቤት አይፈተሽም ማለት ግን ለበጎ ነው። እነዛ ልጆች ከዛ በኋላ ተስተካከሉ። ብዙ ልጆችም በጥንቃቄ ይማሩ ጀመር። እንትን እንጥል የምታህል መጽሐፍ አሳትሜ ባይ ወደ ፊክሽኑ ና ወደ ምኑም ልገባ እችላለሁ። እኔ ተማሪ ከነበርኩበት ጊዜ ጀምሮ ዘጠነኛ ገብቼ ነው አብዮቱ የጀመረው ያለውን ውጣውረድ ሁሉ አይቻለሁ። እነዚህ ሁሉ ነገሮች በተለይ አሁን ያለው የሰው ልጅ ከነፍስ ከትንኝ ያነሰበት ደረጃ ላይ እነዚህ ሁሉ ይሰሙኛል። እነዚህን ሁሉ በግጥሞቼና በቅኔዎቼ መዝግቤያቸዋለሁ። እግዚአብሔር ያለ ጊዜ የሚረዳ ቢኖርም ትውልድ ሳያየው እንዳይቀር ነው። እኔ አሁን ከቻልኩ ራሴ ያሳትማለሁ፣ ካልቻልኩ ደግሞ ባሕር ዳር ዩኒቨርሲቲ አጥር ግቢ ውስጥ በትኘው እንትን እላለሁ ሞት ቀረብ ሲል ምክንያቱም የወደቀውን አንስቶ የሚያነበው እንኳን እንዲረዳልኝ ስለምፈልግ በመምህርነቴ ከሁሉም ጋር ከሕብረተሰቡ ልጆች ጋራ በመኖሬ በጣም ደስተኛ ሆኜ ነው የኖርኩት። ዛሬ ምናልባት ያልተማሩ በተለያየ ስርቆት አድገው ከብረው እና ይሆናል የጭንቅላት ክብረት ግን ስለሚበልጥ ወደ ጭንቅላት እንትን ቢመጡ። አራት ልጆች አሉን፣ ሶስት ሴት፣ አንድ ወንድ። የጣና የቅ ባዮሎጂ መምህር ነኝ። ከጋሽ ሻለም ጋ ያለኝ ትውቅ የስራ ባልደረባነት ነው ከ1998 ስምንት ጀምሮ እዛ ትምህርት ቤት ስመደብ ጋሼ ሻለምን በመምህርነት እዛ አገኘሁት። ከዛ ጊዜ ጀምሮ ጡረታ እስከሚወጣበት ጊዜ ድረስ አብረን ነው የሰራን። ባልደረቡ እና ጋሼ ሻለምን ሞር እኔ ልገልጸው የምፈልገው በሶሻል እንትኑ ነው። ባለው የሶሻል ኮሚኒኬሽን ስታፉን በማስተባበር ጌትጉዘር ምናምን በሚኖር ጊዜ በእያንዳንዱ መምህር ስም ግጥም ይገጠማል። አመስግኖ ምስጋናም ከሆነ ኤቭሪቲንግ ጌት ቱ ጌዛር ላይ በሱ መልኩ የጣና ሐይቅ ላይ የማይረሳ መምህር ነው። ሌላው ተጓዥ ነበር። ጉዞ የጉዞ ግሩፕ ነበረን አብሮ እዛ ግሩፕ ላይ ምሽት ላይ በሚኖረን ፕሮግራም ያው ብዙ ቦታዎችን አይተናል። እስከመጨረሻው መጨረሻው ኤርትራ ሄደን እስከምናቆምበት ጊዜ ድረስ ማለት ባለው የሶሻል አፕሮች መቼም የማይረሳው ባልደረባዬ ነው። እዚህ በመድረሱም አመሰግናለሁ። እግረ መንገዴም በአጋጣሚ በመገኘቴ ደስ ብሎኛል። ቴንክ ዩ ጋሽ ሻለ ጋሽ ሻለምን ለየት የሚያደርገው ሰላም ፈላጊነቱ ነው። የሶሻሉ ሶሻል አንድነት እንዲጠበቅ ሞር ይጥራል። ጸብም ካለ ማስማማት ይችላል። እሱም ወደ ጸብ አይቀርብም። ሞር ሰላም ፈላጊነቱን ይበልጣ አደንቅለት። ከሱ የተማርኩት ያው እንደ ሲቪክስ አስተማሪነቱን በቃ መቻቻልን ሞር መቻቻልን እየታውክ እየታውክ መኖርን ለምጃለሁ። እስካሁንም ግንኙነታችን አልተቋረጠም። ሰው ጠያቂ ጭምር ነው። እንግዲህ ጋሽ የሻለም እዚህ ድረስ በመድረሱ አመሰግነዋል። ደስተኛ ነኝ። ጋሽ ዘጠኝና አስር ላይ ነው እንግዲህ ሲቪክስ ሲያስተማሩኝ ከማንም መምህራን የተለየ ተማሪ ጋር አቅራቦት ያላቸው መምህር ናቸው። ከሌሎች የተሻለ የምንላቸው በፊልዳቸው በሚያስተምሩበት ኮርስ ማንም ስለ እውቀታቸው ይመሰክራል። እኔ መናገር የምችለው የተሻለ ማብራራው ግን ከተማሪ ጋር ባላቸው ግንኙነት ነው። ተማሪዎችን የሚመክሩበት የሚያስረዱበት እሳቸው ጋር ግልጽ ሆነን መቅረብ እስከቻልነ ድረስ ችግራችን ሁሉ ለማገዝ የሚሄዱበት መንገድ ለዛ ከሌሎች መምህር እኛ ወደ እሳቸው አቅራቦት እንዲኖረን ያደርጋል። የያዙትም ፊልድ ያው ሲቪክስ እንደመሆኑ አንድነትን የሚያሳዩ ነው። ምክሮቻቸው በጣም ከባድ ናቸው። እስከዚህ ጊዜ ድረስ የሚከተሉ ማትረሳቸውን ንግግር የሚያደርጉ ጥሩ መምህራችን ናቸው። የሚገርም አመታትን ነው ከእሳቸው ጋር ያሳለፍ አሁንም ቢሆን በዚህ ሙያ ውስጥ እንድንቀጥልም ካደረጉን፣ እኔም ብቻም ሳይሆን ጓደኞቼ በተለያየ ይሄዳሉ፣ ወደ ህግም የገቡ አሉ። ለዚህ ሁሉ አሁንም ቢጠየቁ እሳቸው እንደ ምስክርነት የሚያነሱ ናቸው። ለማንነታችን መሰረት የጣሉ ናቸው ማለት ይችላሉ። የጥናትና ምርምር ክበብ እንደነበራቸው ከዛ መጽሐፍን ያሰባስቡ እንደነበር አውቃለሁ። እኔ ተካፋይ ባልሆኑም አሁንም ድረስ አሁን ባሉ ተማሪዎች ድረስ የሚነሳ ነው በዛ ሰዓት የነበረ የጥናትና ምርምሩ ስራቸው አሁንም ድረስ ባሉ ተማሪዎች ድረስ የሚነሳ ነው ከፊንዳቸው ጋር በተያያዘም ከዛም ውጭ በሆነ ውለታ አለብን የእርሱ መቼም ማንረሳ መቼም ማንክድም እድሜዎትን ያርዝምልን አያርቅብን እንላለን አመሰግናለሁ ጋሼ የሻለምን እኔን ያስተማረኝ ሆን የ12ኛ ክፍል የጂኦግራፊ መምህር ሆኖ ነው እኔን ያስተማረኝ በ91 ዓመተ ምህረት ማለት ነው እና ጋሼ የሻለም ከሌሎች መምህሮች በተለየ አሁን ላለሁበት ደረጃ እንድደርስ ካደረሱኝ መምህራን ቁጥር አንድ ነው ብል እኔ ማጋነን አይሆን። ምክንያቱም በሰዓት በመግባት የሚያስተምራቸውን ኮንቴንቶች በአጭሩ ተማሪው በሚገባው ግልጽና ተጨባጭ በሆነ መንገድ በማስረዳት ለዚህ እንድበቃ ካደረጉኝ ቁጥር አንድ መምህራን አንዱ ጋሽ የሻለም ነው። እኔ አጋጣሚ በዚህ እንዲያውም በመገኘቴ በጣም ደስተኛ ነኝ። ከሱ ተምሬ ሰዓትን በአግባቡ በመጠቀም አሁን አስር ደቂቃ እየተሸራረፈ የሚገባ መምራራል እሱ በሰዓቱ ቀድሞ በመግባት በቃ። እንደገና ደግሞ ፐርፌክት ነው በምትለው መምህር የለም። ልክ በዛ መንገድ ቆፍጣና የሚሉት ዝም ብሏል። አንዳንድ ለተማሪዎቹ የሚፈራ በጎበዝ ተማሪዎች የሚወደዱ ነው። ተማሪዎች የሚያከብሩት ተማሪዎች የሚያከብሩት ጋሽ የሻለም በእኔ ዘመን ያለ ተማሪ የሶሻል ሳይንስ ተማሪ የማያደንቀው ስቲል ነው። ያው በብዙ ነገር እሱን እንደ ሞዴል አድርጎ የማያነሳ ተማሪ አለ ብዬ አልገመትም። ስለዚህ የእሱ ልጆች በመሆናችን ሰዓትን በአግባቡ መጠቀምን፣ ለተማሪዎችም ጥሩ መምህር መሆንን የተማርቦት ከሱ ነው። ጋሽ ሻለም አለም እጅግ በጣም ከማመሰግናቸው መምህሮች አንዱ ነው። እንኳን ለዚህ አደረሰ እላለሁ። እንደዚህ አይነት ለመሆን ያብቃን ማለት ነው። አመሰግናለሁ። አቶ የሻለም መምህሬ ነው ባለቤቴ ነው። እንደገና የስራ ባልደረባዬ ነው። የልጆች አባት ነው። ያው በተማሪነታችን በተማሪነት እሱ መምህር ሆኖ ስት የመቶት ያው ተገናኘን። ያኔን ሕፃን ነበርኩ። በአጋጣሚ ከቤተሰብ ቤት አካባቢ ነበር ቤታቸው፣ የመምህራን ቤት በዚያ ነው ያየኝ። እኔ ትንሽ ነበርኩ። አልተባለም በቤተሰብ ጠየቀ፣ እሺ ተባለ። በቃ በትዳር ያው እንግዲህ 38 ዓመታችን ያዝነ። ደስተኞች ነን። ልጆቻችንም በስርዓት አሳደግነ። በአጋጣሚ አሁን ሁለቱ አዲስ አበባ ናቸው። የመጀመሪያ ልጃችን ኢትዮጵያ ናት። ያው በስርዓት አሳድገናል። ደስተኞች ነን የሆነ ነገር የሚያስከፋ እንኳን ቢገኝ ከልጆቻችን ፊት አንነጋገርም በቃ ምንም ቢሆን በቃ እሱ ደግሞ ትዕግስትን አስተምሮኛል በቃ ልጆቻችን ነገ ነገ የሆነ ነገር እንትን እንዳይሉ ከልጆቻችን ፊት መነጋገር የለብንም ነው የሚለኝ በቃ በአጋጣሚ ሶስት ልጆቻችን ከወለድን በኋላ አንቺ እንዲሁነች መቅረት የለብሽም መማር አለብሽ አለ ባሕር ዳር ዩኒቨርሲቲ በዲፕሎማ ዘጠና ላይ ጀመርኩ። በቃ ብዙ ነገር እየረዳኝ እንዲሁም የማታ ነበር። በአንቲፔዳ ሂዶ እየተቀበለን ሲያስተምር ያመሽና እንደገና ሂዶ ነው የሚቀበለኝ። በቃ እና ብዙ ነገር ረድቶኛል። እሱ ዲፕሎማ ነው ያዝኩ። በሳመር ደግሞ በአጋጣሚ ዲግሪሽንም ተማሪ ይለኛል። ከዚያ ልማር በኤክስቴንሽን ስመዘገብ ሳመር አገኘሁ። ሳመር ሳገኝ በላንተ ደግሞ እኔ በመንግስት ስላገኘሁ አንተ ደግሞ ማስተርክ መማር አለብህ አልኩና አብረን በቃ አብረን ተመረቅ እነሱ ማስተርሱን እኔ ዲግሪዬን አብረን ነው የተመረቅን። አብረን ተመር ገጠር ሽንድ የሚባል ሀገር ተመደብኩ። እዚያ እንደውም ሰው እንዴት ይችን ወጣት ትልካልህ አለው። በቃ እንዴት በቃ ከእንግዲህ አታገኛትም። አ እኔ እነሷ እንተዋወቃለን ችግር የለም አለ። ሄድኩኝ። ሁለት ዓመት ሽንዲ ገጠር ውስጥ ወገረ የምትባል ቦታ ሄድኩ። እዚያ ሁለት ዓመት አስተማርኩና በቃ ከእንግዲህ በቃኛ ልጆች ናፈቁኝ አልኩት። እንደምንም ብሎ በቃ ወደ መራዊ እንድመጣ እንዳዛውር፣ እዚያም ስለሰራ እንድዛውር አደረገ። ጣናይቅ ትምህርት ቤት አብረን በቃ 10 ዓመት ያህል አብረን ሰርተናል። እሺ ያይሾ፣ የልጆች አባት በጣም ወዳለሁ። አመሰግናለሁ። ለዚህ ስላደረስከኝ ኑርልኝ እንወድሻለሁ የብርሃኑ ዘሪሁን እንትን ከእሷ ጋር እንደተጠያየቀን የታንጉት ምስጢር የሚል እንትን መጽሐፍ ወጥቶ ነበር፣ የብርሃኑ ዘሪሁን አሁን ያችን እያነበብኩ ነው። የእሷን ደግሞ ፈቃድ ያገኘሁት ወጥቼ ወርጄ ጠልፌ ያደለም። ከዛ በኋላ እቤቷ ደግሞ እናገረው አስራ ሰባት ስም አላት አንዱ ታንጉት ነው። እ ያቺ የታንጉት ምስጢር ጋራ የታንጉት ምስጢር ብዬ ያዝኳል። የአቶ የሻለም ለማ እና ወይዘሮ ስንዱ የመጀመሪያ ልጅ ነኝ። እና የይሻ ሆነ ብዙም በስሙ አልጠራውም አብዛኛው እና እሱን ልገልጽበት የምችላቸው ቃላቶች ምንድን ናቸው? በጣም ታታሪ የሆነ አገሩን የሚወድ ማንበብ በጣም የሚወድ አባት ነው፣ እና በጣም መቀመጥ የማይወድ ትዝ የሚለኝ በልጅነታችንም የሆነ ስራ መስራት ይወዳል። ወይ አጥር ሲያጥር እርሻም ነገር ነበረች ያችን በቃ ወይ ድንጋይ ሲያነሳ እና ከመምህርነቱ ተጨማሪ ቤት ውስጥም እንደዚህ ልጆችን አብሮ የማሰራት ነገር የነበረ አባት ነው። በትምህርት ላይ በጣም እንድንሰራ በጣም የሚያበረታታን ከትምህርት ቤት ከመጀመራችን በፊትም እነዚህ ፕሪንትድ የሆኑ ማስተማሪያ እንትኖች ባልነበሩበት ጊዜ የአማረኛ አልፋ ቤቶችን በእንግሊዝኛ ጽፎ ትዝ ይለኛል። በቃ መማሪያ መጽሐፍትን እና ልጅ ሳለን የመማሪያ መጽሐፍትን አዘጋጅቶ የእንግሊዝኛ ቋንቋችን እንዲያድግ ከስራ ሰዓቱ ውጭ ብዙ ጥረት ያደርግ ነበር። የእንግሊዝኛ ቋንቋችን እንዲያድግ የተሻለ የትምህርት አፈጻጸም እንዲኖረን በጣም ይረዳን ነበረም። ሁላችንም ጥሩ የትምህርት ደረጃ ላይ ደርሰናል። አሁን ባለንበት ሰዓት ማለት በጣም ለቤቱ የሚኖር አባት ነው። የውጭ እንትን ወንዶች በአብዛኛው የሚያመሹባቸው ወይ እነዚህ ሱሶች ነገሮች የሚለው ጓደኛም የስራ ባልደረቦች ለጋ ነው የሚያሳልፉ እንጂ በአብዛኛው ልጆቹ ጋር የሚያሳልፍ አባት ነው። ያው ልገልጽ ልምችለው ነገር በጣም ጥሩ አባት ነ አንተ ያደረግከውን ያህል ሁነባል ልኝ ግን ሁሌ መሰረታችን ስለሆንክ እግዚአብሔር እድሜ ና ጤና ይስጥ ህልም ተሳክቶ ሁሌ የምታስበውን መጽሐፍ ታትሞ ደስተኛ ሆነ እንድትኖር ምኞቴ ነው። እጅግ በጣም ነው ደስ ያለኝ። እንግዲህ የጋብቻ እለት የተሰማኝ ደስታ ያህል ነው የተሰማኝ ምክንያቱም እንደዚህ በየአጋጣሚው ጎበዞቹ ተማሪዎችም ሌሎቹም መካከለኞቹም የተቆጣኋቸው ሁሉ አሁን መንገድ ሲያገኙን የሚሰጡኝ ሰላምታ ለእኔ ለመቀበል እራሱ ይከብደኛል እና ተደብቄ የኖርኩትን አሁን ከጓዳ አውጥታችሁኛል። አመሰግናለሁ። እንግዲህ ስራዎችም ምናልባት በዚች አጋጣሚ ለትውልድ የሚደርስበት መንገድ እኔ የቤተሰብንም ፍቅር ቀንሼ የአገሬን ሕመም እየታመምኩ የትውልዱን ሕመም እየታመምኩ ወደ ሰባት ያህል አክሽን ሪሰርቾችን አካሄጃለሁ። በመማር ማስተማሩ ሂደት ላይ ነው ገና እስቴ እንደተመደብኩ በስድስተኛ ወሬ ጀምሬ ሁለት መቶ መምህራንን ለአውራጃው የሶስት ቀን ስልጠና ሰጥቻለሁ። መማር ማስተማር እንዲሻሻል ማንም ሰው ሰነፍ እንዳልሆነ ባለመስራቱ ሰነፍ እንደሚሆን ስናገር ኖሬ ነበር። ይቺ ንግግሬ እንግዲህ ዛሬም ምደግማት ነኝ። ልጆች ወደ አእምሮ ብልጽግና እንዲሄዱ ነው የማበረታተው።